አጥንታቸውን ካስክሰው ያመጡትን ማንነት ወስተህ ካስክሰህ እዛ ውስጥ ከተትከን አፈር ዘርዝር ሙአዝ ወላሂ እኛ በሶስት ተፋትናለሁ አላህ ያድርግልህ ለአንተ አንሰጥም እኛ አላህ በሚያውቀው አንድ ብር አንሰጥም ሌላ ነገር ሞክር እስኪ ሌላ ጨዋታ ቀይረ ሞክር እስኪ ይሄ ተበላቁ የጨነቀ ለታ እንዲህ ያደርጋል አሉ። ወላሂ ሌላ ነገር ብትሞክር ይሻላል። ሌላ የሆነ ፍሮት ኃይላትን የሆነ ነገር ምናምን የሆነ ብለህ የሆነ ፕሮጀክት ቀይረህ ሞክር እስኪ። ወላሂ በዛን ጊዜ ሙስሊም ነን ረዳል ማለት ከጎን እንቆማለን። አብሽር። ግን እቺ እቺ ካርድ በጣም በጣም አስፎገረች ታውቃለህ። ስልሽ ነገ ሰው ኢትዮጵያ